እኔ ሶጣ እሱ ይኮባል ሰላም ሰላም፣ እንዴት ናቸው እያላችሁ በትል ነገር ሰላም ነው። አሸወይና አሸወይና እንዲ ወላቸው ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችን ላይክ ና ሼር እያደረጓቸው አሳቦቻችን ለብዙዎች አካፍሎ ለዚህም ከልቤ አመሰገናችኋለሁ። ዛሬ ወደ ሚዛናችን ይዘንላቸው የመጣን እንግዲህ በትናንትና ሁለት በድንገት ይወቱ ያለፈው አርቲስቱ ሰለሞን ተካልኝ ከሃያ አምስት ዓመት በፊት የዘፈነው ነገር ግን እድሜ ልኩን ክሊፕ የሰራለት ሙዚቃው ነው። እንግዲህ እንደምታውቁት እንግዲህ ሰዎች ሰው አትመኑ ኮፍቷል ዘመኑ ብለው የዘፈነው ሰለሙን ተካልኝ ትክክል ነበርክ። አንተንም ማመን አልነበረብንም። ዘመኑ ከፍቷል። ከአማራ ቤተሰቦች ተወልደህ በኦሮሚያ በሊማቦር አድገህ ወግ ማድረግ ያየህበት የተከበርክበት፣ የነገስክበት ዙነኛ የሆንክበትን ህዝብና ቤተሰብ ያዋርድክ ሚስት የበነ ላይ አድርጎ ዶባል። እኔ ሰወጣ ይጎባል ያልከው አንተ በኢትዮጵያ ላይ ህወሀትን ውሽሙነት ይዘህ በለው በለውና አሳጣው መድረሻ የሰው ልክ አያቅም አማራና ውሻ ብሎ የዘፈንከ የወላች ተሞልቀት። እንግዲህ ሰው በራሱ ላይ ትንቢት ሲሽቶ ነው፣ ተመልቀጡ ሰው የጻፈውን የደረሰውን ዱርሰት ህይወት አድርገው ሲኖረው እንግዲህ እንደዚህ ነው እና በእውነቱ በጣም ያሳፍራል። ለወዳች ስትወድቆ ለወዳች ስታድር ያሳዝናል። በጣም ነው የሚያሳፈረው። እና አንዳንዶቻችን ደግሞ ከትራንትና ጀምረ አትናገሩ፣ በቃ ከአስክሬን ጋር ትጣሉ፣ ሬሳ አይወቀስም አይወድስም እምትሉ ምን ማለት ነው? ይወደሳል ይወቀሳል እንጂ። ጥላሁን ገሰሰ ህይወቱ ካለፈ በኋላ ለወራት ለአመታት ስሙና ዝና ሲወራ ሲነገር አልነበርም? እንደሰራ በህይወት የሰራ ክፉም ከሆነ ደጉም ከሆነ ትወደሳለህ፣ ትወቀሳለህ። እንደ ስራህ ነው። ይሁዳ እኮ ክርስቶስን አሳልፎ ከሰጠ እኮ ሁለት ሺህ ዘመኑ አይዶ ለም ሁለት ሺህ ዘመኑ ነው። ነገር ግን አሁንም ድረስ ይሁዳ ይወቀሳል። አሁንም ድረስ ለምን? በቃ ክፉ ከሰራ እንደዛ ነው። ፈርዖን እኮ ካለፈ ስንት ዘመኑ ነው? ፈርዖን ጉብፅን አሰቃይቶ እንዲአርጎ እንዲአርጎ ተብለው ክፉ ከሰራ በክፉትነሳለ ደጉ ከሰራ በደጉትነሳለ ግዴታ ነው። እናንተ ሞለ ዜና እስከ ዛሬ ድረስ ኮራር ነው ሞሰንቅ ይዛች እያመሰገናች እያወደሳች አይደለም እንዴ? እናንተ ከመቶ አምሳ ከሁለት መቶ ዓመት በፊት የሞተ ሰው ሁለት መቶ ዓመት ሙሉ ስሙን እያነሳች እያዋረዳች እያብጠለጠላች አይደለ እንዴ? እና ሰሎሞን ተካልኝ በክፉ አታንስ ብላችሁ የምትንጎበገቡት ምን ብላችሁ ነው? ምን እናርግላቸው? በለው በለውና አሳጣው መድረሻ የሰው ልካ አቅም አማራና ውሻ እያለ እሱ አሜሪካ ይዞፍናል፣ ገንዘብ ያሰባስባል፣ መሳሪያ ያስጎዛል። ከዛ ህወሀት ደግሞ በጎንደርም በጎጃምም በሸዋም በወሎ ህዝባችን በታንክ በሞት ጨፈጨፈ፣ መድረሻ አሳጣ። ነገር ግን ያው የመጨረሻውን ሳቅ እኛ ስለምንስቅ እሱን ህወሀትን መድረሻ አሳጥተን ተንቤን ቆላ ተንቤን ያስገባ ነው የሰለሞን ተካ። ሊነፍስ ከፈለገ ቆላ ተንቤን ይጉባ፣ ከፈለገ ከፈለጋቸው ወስዳቸው ከነአባይ ፀሐዬ ጋር

ጉዱ ይለያል ጉዱ ብለን ገባንበት በጎባን ተፋለምን ቆሰልን፣ ደማ አሸንፍን እና ምንም እኛ ወደኋላ የምንለው ነገር የለም። ክፉ አታንሶ የሬሳ ክፉ አታንሶ የምትሉ ሰዎች ከሞተው ከሶሎሞን ተካልኝ እናንተ የምትሻሉ ስላልት ቆበራችን ነው እናንተ ሙታቻል፣ ሙታቻል ሶሎሞን ተካል ለሬሳ ጥብቅና የቆማች ለሞተ ሰው ጥብቅና የቆማቸ እናንተ ራሳቸው በቁማቸው የሞታቸው ስለሆናቸና እንጂ እኛ ሚሊዮን ህዝባችን እንዲሰደድ እንዲራብ እንዲጠማ ንብረቱ እንዲወድም በመቶ ሺህ የሚቆጠር ከትግራይም ከአማራም ህዝብ እንዲያልቅ ያደረጋቸው እናንተ ናቸው። ስለዚህ ሰለሞን ተወካሊ መውቀስ ብቻ አይደለም። ከፈለገ አፈሩ ዳጣ ሚጥሚጥ የሆኑለት ከፈለገ ሲኦል ላይ ሞለስና አቦይ ፀሐዬ ቄጤማ ጎዝጉዞ ቄጤማ የለም ለካዛ እሳት ስላለ ጭድም ቢሆን ጎዝጉዞ ይቆበል። ዶን ኬር ጎጠምን እኮ በቃ ብትፈልጉ የፈለጋችሁት ማድረግ ትችላላችሁ። እና ሙልላቸው የፈልጌ ነው። እኛ ከህዝብ ጋር የሚያቆራርበን የሚያስማማን ካለ እሰየው፣ ይወይድካ እኛ ቴዲ አፍሮን የምናከብረው እኮ ዝም ብለን ተነስተን ቴዲ ወይ በየቤታችን እየመጣ የሻይ ስለሰጠን አይደለም፣ ስለ ሰው ልጅ ነጻነት ክብሩን ህይወትን አሳልፎ ስለሰጠ ለገንዘቡ፣ ለዝናው፣ ለህይወት ሳይሳሳ ራሱን አሳልፎ ስለሰጠ ነው ቴዲ አፍሮን የምናከብረው ሁላችን አንገት ደፍተን ቆርቅረን ወንድነታችን በከዳን ሰዓት ቴዲ አፍሮ ወንድ ሆኖ ተገኝቶ ዝናውን ገንዘቡን ህይወትን ሳይል እስር ቤት ገብቶ ስለተጎረፈ ስለተንገላታ ተባይ ስለበላ ወያኔ እስር ቤት ስላሰቃየ ስለንገላታ ስለተሰደበ ስለተንጓጠጠ ስለኛ ዋጋ ስለከፈለ ነው። ቴዲ አፍሮ አክብሩን፣ እናክብራቸው። በቃ ባትወድንን ካል አክብሩን፣ ቢያንስ አታንጓጥጥን። ውሻ እያላቸው ከጥንት እስከ ዘንድሮ እየሰደባቸን እናንተ ትሰድቡናላችሁ፣ ለገዳዮቻችን ስፖንሰር ትሆናላችሁ፣ ገዳዮቻችን ያርዱናል። ስለዚህ ስቶ ኮብርና በቃ ቴዲ አፍሮ የትኛውን ህዝብ ሲሳደብ አይታችሁ ታውቃለህ? ኢትዮጵያ ውስጥ አንድ ህዝብ ቴዲ አፍሮ የሰደበውን ንገረኝ። ማንንም ትንፋሽ ተንፈሳ አያውቅም። አንዲት ቃል ተናግሮ አያውቅም። ለምን አይገባም? ክብሩን ያውቃል። ህዝብ ያከብራል። ህዝብም ያከብራል። አደሰም ስለዚህ እኛ ከማንም ጋር የተለየ ጾምም የለንም። የተለየ ፍቅርም የለንም። አትናገሩ ብን ሰሎሞን ተወካል እናንተ መብረቃ የምትመታን መከላከያ መብረቃ የምትመታን ያሉት እንሰኮት ቶሬ በደላቸው እንድንረሳን የፈለጋቸው መከላከያ ሰራዊት ሀያ አምስት ዓመት ትግራይ መሬት ላይ የነበረ መከላከያ ሰራዊት የተዋለደ የተዛመደ የተጋመደውን አይደለም። መብረቃ የምትመታን ያለ መብረቃ የምትመጡት በታንክ በመድፈን በስናይ ፓርኮን ወገኑን ጫብጭበ እነሱ ያነሱት ሞት ገና ለልጅ ልጆቻችን እንኖግራለን። ገና ለልጅ ልጆቻችን አይ ሞለስን ከነካ ሴክትሪን ከነካ ማ ህዝብ ነካ እሱ አያገባኝ። ገዳዮቻችን ግን እንናጎራለን። ፊት ለርቆ ከሞተ ስንቱ አሞተ ነው፣ ይሄው ዓለም በሙሉ እስከ ዛሬ በክፉ ያነሳል። ሞሶሎኒ ከሞቱ ስንጡ አመታቸው ነው። ሱሙን በክፉ ማንሳት ብቻ ሳይሆን ሞሶሎኒን እግሩን በአንድ እግሩን ወደ ላይ አድርገው የሰቀረቀ የጣሊያን ህዝብ ነው። የትኛውም መሪ ይሁን አርቲስት ይሁን መንፈሳዊ ሰው ይሁን ኖጋዴ ይሁን ማንም ሰው በጎ ከሰራ በበጎ ትነሳለህ፣ ክፉ ሰራ በክፉ ትነሳለህ። አራት ነጥብ። ስለዚህ ቀረቶ ፉኮራ ምናምን እንኳ ሰላምታ ዝበዝንኪ አያስፈልግም። እናንተ እኛ ስለሞቱት ስለተንገላጥት ዶማጭ ስለፈሰሰ ሬሳቸውን ጅብ ስለበላዩ ስለወንድሞቻችን ነው እኛ ምናነሳው እናንተ ምትጨነቁት

እንደውም ስትናገሩብን ደስ እያ አሁን እኔ ቱራንት መደበኛ መኮኮለኛ እኛ ነው የተናገርኩ በጫነት፣ በጣም በጫነት። አሁን አረገ አንዳንድ ቻይ ትንሽ ጠንከር ብላል። በስቲ ደረጃ ባትወቅ ሰላችን አለ። አሁን አረገ እንዳስገደልን ደማችን እንዳፈሰስን አልተናገርንም። እኛ ዋጋ እንደከፈልን እንድትሰ አልተናገርንም። ምን ያለ ተጎብጣል። እኔ ጦር ሜዳ ላይ ነበርኩ፣ በአካል ነበርኩ። ወንድሞቻችን ሬሳቸው ሲፋ አይቼዋለሁ ባይኔ። ውጊያ ቦታ ድረስ ነበርክ ሰሞናችን የሚጠላ የምትጦልበት ዘግናኝ ነገር ነው ያሳረፍነው። ስለዚህ እናንተው ልትሸፍኑ ልታለባብሱ ልትምናምን የምትፈልጉት ነገር ይገባናል። እኛ ሀሳባችሁ ጎብተናል። ኢትዮ ፎረም ለምንድን ስለሎምን ተካልኝ ሞት ያላነሳ ሚዛን ስለማይደፋ ነው የሚያወራበት አፍ ስለሎሎ ለምን አያወራም? ንገረኝ እስኪ። አሁን ትራንትና ስለ ጩጭ ነው ያለ። ኢትዮ ፎረም ሰምቷል። ወዲያው ትራንትና ወዲያ ነው የሰማው እንደ ሞተ ነፍሱ እንደወጣች ነው ሶሎሞን ተካልኝ ማረፉን ኢትዮ ፎረሞች ሰም ብሎምን አይ፣ እንግዲህ የሰራው ነገር መቼም ሶሎሞን ተካልኝ የተናገረው ሚዲያ የሚያውቀው ነገር ነው። አይ ይህማ ጨርሰ የህወሓት አፈ ቀላጤ ስሜን ያጠፋል በሚል አፉን ዝግቶ ነው ያለ ሎምን አልሰራም። እችን ስትሞት ስጠኝ ዜና መሆን የማይገባው ነገር ስለሆነ ነው አይደለም። ስለዚህ ከፈለጋችሁ ፈለጋችሁ ትቆበሮ፣ ከፈለጋችሁ ሀውልት አቁምለት። እኛ የራሳችሁ ነው ሞብታችን ከ እኛ የራሳችን የተበደሉ እናገራል። እናንተ ደግሞ የተጠቆማችሁትን ደግሞ መስራት ትችላላች። የራሳችሁ መብት ነው። ግድ እንደኛ አስቡ እንደኛ ተናገሩ እንደኛ ሆኑ ብለን የማስገደድ መብቱም ስልጣንም የለንም። ይሄን ሀሳቡን ሀሳብ ሲሞቻችን እንደ ልማዳችን ላይክና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ለዚህም ከሁሉ በፊት አመሰግናችአለ ወዳች አለ በያላችሁበት መልካም ቀን ይሆንላችሁ። ፒስ